እነዚሁ ቀሳጣያን ሰባኪ ነኝ ባዮችና ዘማሪዎች በመዝሙሮቻቸው ውስጥ መዶሻ ያለያዘ ሰራዊት እያሪኮን ያፈርሳሉ ያሉበት አዝማች ቤተክርስቲያንን ለማፈራረስ ያላቸውን ውጥን ያሳያል። እስቲ ዛሬስ አባቶቻችን ስለ ተሐድሶ መናፍቃን እንቅስቃሴ ምን እንደሚሉ እንስማ። የቤተ ክርስቲያን እርሾ ሳይኖራቸው ወደዚህ ኮሌጅ የገቡ አንዳንድ ወንድሞች ወይም ልጆች ሊመሩ ይችላል። እነዚህ በፈተና ወይም በአንድ ነገር ከዚያ ሊወጡ ይችሉ ይሆናል። ስለዚህ ለመበቀል ቤተክርስቲያኒቱን ለመበቀል ቤተክርስቲያኒቱን በሌላ መንፈስ እንድትታይ ለማድረግ እነዚህ ሰዎች ቡድን በመፍጠር ተሀድሶ በማለት የተነሱ ሰዎች ያሉ ይመስለኛል። እነዚህ ሰዎች ይህን እያጠኑ ይህንና ይህን በመሳሰለ የገቡ በከተማውም በዚህም ጭምር የዋሃንን በመሳብ በማታላል ይገኛል። ውጅምብር በመዛት ላይ ይገኛል። ቤተ ክርስቲያናችን ምኗ ነው የሚታገሰው? የእኛ ቤተ ክርስቲያን ከጥንት ጌታችን መድኃኒታችን ኢየሱስ ክርስቶስ አንተ እኮ ወዲ በዛቲ እኮ አሃንጣ ለቤተ ክርስቲያኔ ብሎ ከመሰረታት ጊዜ ጀምሮ የጸዳሽ ቤተ ክርስቲያን የእኛም እምነታችን ኦርቶዶክስ ተዋህዶ ነው። ይቺ ቤተ ክርስቲያን ላመነባት ሁሉ ታንጻለች፣ ታድሳለች፣ ትገነባለች፣ መድኃኒት ትሆናለች፣ ፈውስ ትሆናለች፣ ጤና ትሆናለች፣ ህይወት ትሆናለች እንጂ ሌላ የሚገኝባት ነገር የለም። ስለዚህ እነዚህ ሰዎች የዋሃንን ያልተማሩትን ያላወቁትን በማታለል ላይ ስለሆኑ እናንተ ሁላችሁም በእውነቱ እንድታውቁባቸው እንድትረዱ ያስፈልጋልና ይህንን ላሳስባችሁ በማለት ነው። ህዝቡ እየበረከተ እየበዛ አብያተ ክርስቲያናትም እየበዙ እየበዙ እየበረከተ ነው። ስለዚህ ነው እነዚህ ሰዎች የኑሮም መኖሪያ ምክንያት አድርገው የተነሱ ሊሆኑ ይችላል። በቤተ ክርስቲያን ስም በመጽሐፍ ቅዱስ ስም ንግድ ሊያካሄዱ ይችሉ ይሆናል። እግዚአብሔር የወቀው፣ እኔ ግን ማሳሰብ ነው። ሌሎችን ደግሞ በጊዜያችን ሌሎችን ብዙ እምነቶች አሉት። የነዚያን የነዚያን ጎዳናው ጠሏል፣ ግን ጉሉሁ ሊረዳን ያልቻለ የቤተ ክርስቲያን ተሐድሶ ብለው በተነሱት ሰዎች ነው። እነዚህ ሰዎች ወደዚህ ወደ እምነታችን ገብተው ራሳችን ራሳቸው ቢታደሱ ይሻላል እንጂ ቤተ ክርስቲያናችን ሰውን ታድሳለች እንጂ። ሌላው በጋሻው በ1998 ዓ.ም ምረት ታዋቂነትን ለማግኘት በአቡነ ጳውሎስ ላይ የመስቀሉ ስር ቁማርተኞች ብሎ ጻፈ። ምንም እንኳን ዛሬ በጥቅም ተሳስረው ከአቡነ ጳውሎስ ጋር እጅና ጓንት ቢሆኑም በጋሻው ይንን መጽሐፍ የጻፈው የፕሮቴስታንቱ ሰባኪ ፓስተር መለሰ ወጉ ከሰበከው የመስቀሉ ስር ቁማርተኞች ከሚለው ካሴት ላይ ሐሳቡን በመውሰድ ሲሆን ሌሎችንም ስብከቶች ከዚህ ፓስተር የሚወስደው የግብር ስራቸው ቢያገናኛቸው እንጂ ሌላ ምን ሊሆን ይችላል? ከሁሉ በላይ የሚደንቀው በጋሻው በሁለት ሺ አንድ ዓመተ ምሕረት ባሳተመው ኤሽታውል በሚለው መጽሐፍ ገጽ ሰላሳ ላይ ክብር ይግባውና አምላካችንን ኢየሱስ ክርስቶስን እንዲህ ሲል ነበር የተሳደበው። ባንድ ወቅት በራስ ቅል ኮረብታ ክርስቶስና ዲያብሎስ ቁማር ተጫወቱ። የቁማሩ አሸናፊ በሰው ልጆች ላይ ዙፋኑን ዘርግቶ ለዘላ ዓለም ይነግሳል። ይህ ሊሆን ተስማምተው ጨዋታውን ለመጀመር ያላቸውን ሲያስይዙ፣ ዲያብሎስ ብልጣ ብልጥ ቢጤ ነበርና በጨበጣ ገባ የሚያስይዘው ሳይኖረው አለኝ ብሎ፣ ክርስቶስ ግን የዋህ ነበርና የሚያስይዘውን ቢያጣ ቅድስት ነፍሱን በአደባባይ አስያዘ። እንዴት ተደርጎ ነው በአንድ ሰው ላይ እንኳ ሲነገር የሚከብደውን ቃል ለክርስቶስ ቁማር ተጫወተ የሚባለው? ዓለሙ ሁሉ የሶኖስ አለ ኢየሱስ ክርስቶስ የሚያስይዘውን ቢያጣ እንዴት ይባላል! አምላካችን ኢየሱስ ክርስቶስ ቅድስት ነፍሱን ለኛ ሲል የሰጠን ስለ ፍቅሩ እንጂ የሚያስይዘውን ስላጣ አይደለም። እኛ ቃሉን ላነበብነው፣ እናንተም ቃሉን ለሰማችሁት አምላካችን ይቅር ይበለን። ፕሮቴስታንቶቹ በ2001 ዓ.ም ትምህርት ባሳተሟቸው ማቴቴስ እና ሜታኖያ በሚባሉ መጽሔቶች ላይ ቤተክርስቲያንን ከማፈራረስ አንጻር የእነምርትነሽና ዘርፌ መዝሙሮች ምን ያህል እየረዷቸው እንደሆነና አንድ እንሁን በማለት ጥሪ ሲያስተጋቡ እንዲህ ነበር ያሉት። ለብዙ ወንጌላውያን አማኞች የኦርቶዶክሳውያንን ዝማሬ እንዲሰሙና ጆሮ እንዲሰጡ ያደረጋቸው ዘማሪት ምርትነሽ ጥላውን ያወጣችው ቁጥር 2 የመዝሙር ካሴቷ ነበር። ሰረገላዎችህ የእሳት ናቸው በተሰኘው አልበም ውስጥ ከተካተቱት መዝሙሮች መካከል ከ75 በመቶ ያላነሱ መዝሙሮች ለወንጌላውያን አማኞች አስተምህሮና ዶግማዎች የማይጎረብጡ ናቸው። ሩሃማ የተሰኘው የዘማሪት ዘርፌ መዝሙር አልበም በወንጌላውያን ዘንድ ተወዳጅ የሆነ ሌላው የኦርቶዶክሳውያን ዝማሬ ነው። ደግ ዘመን መጥቷል። ህዝቡ እኮ አጥሩን ጥሶታል። የሃይማኖት እርቀ ሰላም በምርት ነች ዝማሬዎች በማለት ባወጁበት ዋዜማ የእነርሱ የውስጥ አርበኛ የሆነው በጋሻው በኤሽታውል መጽሐፍ ገጽ ሰላሳ ስድስት ላይ ብሔራዊ እርቅ፣ የአብያተ ክርስቲያናት አንድነት ብሎ ባወጀው የጸረ ተዋህዶ አዋጁ የነቅዱስ አትናቴዎስን የነቅድስት አርሴማ ከመናፍቃን ጋር የተጋደሉትን እለ አስጨራሽ ተጋድሎ ከንቱ በማድረግ እንዲህ ነበር የጻፈው ብሔራዊ እርቅ የአብያተ ክርስቲያናት አንድነት ያለም ያለመታደል ያለም ድምር ውጤት ሆኖ እንጂ ሁል ጊዜም በክርስቲያኖች መሃል ለሚቀሰቀሰው የቃላት ጦርነት አሸናፊና ተሸናፊ ኖሮ አያውቅ። በእንዲህ አይነቱ የመጠላላት ጉዞ የእግዚአብሔር መንግሥት አትታነጽም ማንም ብፁ አይባልም? ማንም አያሸንፍም! ጠላት ግን ተጠቃሚ ነው። እውን አባቶቻችን ከመናፍቃን ጋር መታገላቸውና እስከ ሞት ድረስ መታመናቸው ቅዱስ ብፁዕ ላያሰኛቸው ነውን? ይህ የቤተ ክርስቲያናችን የብብት ውስጥ እሳት የዛሬ ዘመን አሪዎስ በተለያየ ቦታና ጊዜ በፈጣሪያችን ላይ በካህናት ላይና በቤተ ክርስቲያን ላይ የተሳለቀውን አንደበቱን አዳምጥ። ጌታችንን የማይፈረጥጠው አለው ምን ለማለት ብሎ ነው? ጌታችንን የማይፈረጥጠው አለው ምን ለማለት ብሎ ነው? ዋኑ አሮጌ እቃ የሚሰበስቡ ፊት ሊቃ አንዳንድ የማይረባ የምትሉት ነገር በአስር ሳንቲም ፋብሪካ ወስደው እንደገና አዲስ አገልግለው ሰርተው በአስር ሳንቲም አዲስ እግዚአብሔርን ቆራሌው ሰብሳቢ ነው አለው። ሰማይና ምድር የማይችሉት አምላክ፣ ትላንትም ዛሬም ወደፊትም ምሳሌ ብናጣ እጹብ እጹብ ብለን እናልፋለን እንጂ ቆራሌው ሰብሳቢ አንለውም። አንለው እናት አባቶቻችንን ሲሰድብም

ሲጮሁ ሲጮሁ ሲጮሁ እግዚአብሔርን ሲያመሰግኑ ዘጠኝ ሰዓት ሆነ ስንት ሰዓት ባዜማውን ምንድን ነው ማህሌትን ጀመራችሁ ሁለት ሰዓት ሲደወል ና ያ ሶስት ሰዓት ተጀመረ ማለት ነው ተመልከት አሁን ሶስት ሰዓት ቆሙ ዘጠኝ ሰዓት ድረስ አበቁ ከዘጠኝ እስከ ሁለት ሰዓት ለስንት ሰዓት አረፉ ስንት ሆነ አምስት ሰዓት ሁለት ሰዓት ጀመሩ ስንት ሰዓት አበቃችሁ እንግዲህ የመጨረሻው ከቅዳሴው ድረስ ማለት ነው። ምን አይነት የሚያልቀው ቅዳሴ እስከሚገባበት ድረስ ሰዓት ያው ምን የሚያቋርጥ ቃለ እግዚአብሔር ነው ማለት ነው። ከሁለት ሰዓት እስከ ንጋቱ አስራ ሁለት ሰዓት ተኩል ድረስ መቀነጥ የለም፣ መተኛ የለም፣ ወዲህ ማለት የለም፣ መውረድ የለም፣ መውረድ የለም። ከዚያ በኋላ ቅዳሴው አለቀ። ታቦታ ይወጣ። 8 ሰዓት ሆነ 9 ሰዓት ለምሳ ሄዱ። አሁን ደግሞ አሉ 8 ሰዓት እንደሚተኙ እግዚአብሔር። አሁን እነዚህን አባቶች ነው እንግዲህ። የኛ አባቶች ሳንቲም ሲያንቃጭም ይነቃሉ። ደወል ወንጌል ሲያንቃጭም ይተኛሉ። በገዛ አሁን የሚያረጋቸው ላይ የሚሰደበት ሰላሳ ደቂቃ ጮክ ብሎ ይገለዋል። የደረሰበት ያውቀዋል። ስለዚህ አባቶቻችንን እግዚአብሔር አምላክ ረጅም እድሜ ይስጥልን።